በጅማ ዞን የስንዴ ሰብል ኢኒሽቲቭ መተግበር ከጀመረ ወዲህ የዞኑ አርሶ አደሮች በኩታ ገጠም እርሻ በዓመት ሶስቴ እያመረቱ ውጤታማ መሆናቸውን ተናግረዋል። በዞኑ በዴዶ ወረዳ ዋሮ ኮሎቦ ክላስተር በ6500 ሄክታር መሬት ላይ የበጋ መስኖ ስንዴ ማስጀመሪያ የተከናወነ ሲሆን የአካባቢው አርሶ አደሮችም ከቅርብ ዓመታት ወዲህ በስንዴ ልማት በመሰማራት ምርታማ ሆነናል ብለዋል። ቀመዴ ገው ምሾ ቀምኔ ከናንዱረ ገባ ብር አራ ቢተን ከዚህ ቀደም ስንዴን ከገበያ ነበረ የምንገዛው። አሁን ግን አካባቢያችን የመስኖ እርሻ በመጀመሩ በክላስተር በበጋ መስኖ ስንዴ እያለማን በአንድ ሄክታር ከ38 እስከ 40 ኩንታል ምርት እያገኘን ተጠቃሚ ሆነናል። የዘንድሮ የበጋ መስኖ ስንዴ የተለየ ነው ምክንያቱም በትራክተር በመታገዝና የባለሙያ ድጋፍም በማግኘታችን ምርታማነታችንን እንዲጨምር የበለጠ ውጤታማ እንደሚያደርገንም ስለማመን የወደፊቱን ብሩህ ያደርግልናል። ገረፉ ዱራቲስ ኑ ኢፋዴ ማረ ጀቹ ድሮም የለም የለም በትራክተር ማረስ የለም። የዛንድሮ ደግሞ ልዩ ነው። በቃ በሄክታር ላይ ሰላሳ አምስት ኩንታል ወደ አርባም ይገኛል። የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር በዞኑ በበጋ ወቅት ከ500 ሺህ ሄክታር በላይ ስንዴ እንደሚለማ አብራርተዋል። በቤተሰብ ደረጃም የምግብ ዋስትናን ለማረጋገጥ ከድህነት ለመውጣት የስንዴ ልማት ትኩረት ተሰጥቶታል ብለዋል። ድህነትን እየዘመርን መኖር የለብንም። ባለፉት ስርዓተ መንግስቶች ኢትዮጵያ ስንዴን ስትለምን ነበር። ውሃ እያለን፣ መሬት እያለን፣ የሰው ሀብት እያለን እንዴት እንለምናለን? እንደ ጅማ ዞን 999 ለመስኖ ልማት የሚሆኑ ወንዞች አሉ 9900 ሄክታር በላይ ለእርሻ የሚሆን መሬት አለ። ይህንን አብተና አቅማችንን በመለየት የምግብ ዋስትናን ለማረጋገጥ በ50 ሄክታር የጀመርነው የስንዴ ልማት አስፋፍተን ዛሬ ላይ 513000 ሄክታር መሬት ላይ እያለማን ነው። በዴዶ ወረዳ ዋሮ ኮሎቦ ክላስተር 6500 ሄክታር መሬት ላይ የበጋ መስኖ ስንዴ መዝራት ችለናል። የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ በበኩላቸው የተፈጥሮና የሰው ሀብትን በማቀናጀት ምርታማነትን ለማሳደግ እየተሰራ እንደሚገኝ ተናግረዋል። በቤተሰብና በሀገር ደረጃ የምግብ ዋስትናን ለማረጋገጥ በክልሉ ባለፉት ዓመታት በስንዴ ልማት ኢኒሼቲቭ አመርቂ ውጤት መገኘቱን ጠቁመዋል። ይሄንን ከግቡ ለማድረስ እንደ ክልል ስራዎች እና እቅዶች እየተሰሩ ነው። እንዳልኩ አንደኛው የበጋ ስንዴ ነው። በጋ ስንዴ ከጀመር አምስት ስድስት ሰባት አመት ሞልቶናል። አሁን እየሰፋ ነው። ከሰባት ሺህ አምስት ሺህ ሄክታር ተነስተን አሁን በሚሊዮኖች የሚቆጠር መሬት ጋር ደርሰናል። ብዙ ቀበሌ ገብተናል። ብዙ አርሶ አደር ጋር ደርሰናል። ይህም በማድረጋችን የብዙዎቹን ሕይወት ቀይረናል። ከውጭ የምናስገባውን ስንዴ አቁመናል። ይሄ ብቻ አይደለም፣ እስከ መሸጥም ደርሰናል ማለት ነው። ስለዚህ ለአገራችን ለውስጥ ፍጆታ የሚበቃንን ያህል ለማምረት እያደረግን ያለነው ርብርብ ጥሩ ጅምር ነው። ስቲል አሁንም ገና የሚቀሩን ነገሮች አሉ። በ2018 የምርት ዘመን በክልሉ አራት ሚሊዮን ሄክታር መሬት ላይ የበጋ መስኖ ስንዴ ልማት እንደሚካሄድ የተናገሩት ምክትል ርዕሰ መስተዳደሩ በመካናይዜሽን እርሻ በመታገዝ አርሶ አደሩ ከባህላዊ እርሻ ተላቀው በዘመናዊ ግብርና መሳሪያዎች በማረስ ውጤታማ እየሆነ ነው ብለዋል። ብዙ ውሃ ከርሰ ምድር ገጸ ምድር በጣም አምራች ኃይል አለን። በጣም ሰፊ የሆነ አምራች ኃይል አለን። ስለዚህ ይህንን አቀናጅተን ይህንን ሕዝብ መቶ ሰላሳ አርባ ሚሊዮን ስንዴ እየለመን ስንዴ እየገዛን እየመገብ ስለ ሉዓላዊነት ማውራት ዘበት ነው። ስለዚህ ሉዓላዊነት ማለት ቁጥር አንድ በምግብ ምርት ራስን መቻል ማለት ነው። ስለዚህ እዚህ ላይ አንደኛው ፒላር ይሄ ነው። ዳር ድንበር መጠበቅ ብቻ ነው ዳር ድንበር መጠበቅ አንድ ነገር ነው። ባንዲራ መጠበቅ አንድ ነገር ነው። በምግብ ምርት ራስን መቻል ግን ዋነኛው የሉዓላዊነት መገለጫ ይሄ ነው ማለት የምግብ ሉዓላዊነትን ለማረጋገጥ በክልሉ ምርትና ምርታማነትን መጨመር የሚያስችሉ ስራዎች እየተሰሩ መሆኑንም ተናግረዋል። ከስንዴ ሰብል ኢኒሽቲቭ ባሻገር በጅማ ዞን እየተሰሩ ያሉ የልማት ስራዎች አበረታች ስለመሆናቸው ምክትል ርዕሰ መስተዳድሩ አመላክተዋል።